ሰላም እንደምናረፈዳችሁ ውድ የኢትዮጵያን ታይምስ ተከታታይ ወቶቻችን የዕለቱን ዘገባዎች በሰዓቱ ይዘን መጥተናል። ተከታተሉ። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱአለም ጎሳ ላይ ዐቃቤ ሕግ ክስ ባለመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ አፋን ኦሮሞ ተናገሩ። ኛው ከሞተሽ በኋላ ለሦስት ወራት በእስር ላይ የቆየው አንዱ ዓለም ጎሳ በ50 ሺህ ብር ዋስ በትናንትና ዕለት ማክሰኞ፣ ሰኔ 3 2017 ዓ ም መፈታቱን ጠበቃው ገልጸዋል። የሕግ ባለሙያው ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው የአንዱ ዓለም ጎሳ ላይ አቃቢ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንደተፈታ ተናግረዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 2017 ዓ.ም. ምርመራውን አጠናቆ ጉዳዩን ለአቃቢ ሕግ አስተላልፎ የነበረ እንደሆነም ጠበቃው ጨምረው ገልጸዋል። ጠበቃው፣ የአቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት፤ ነገር ግን አቃቢ ሕግ እስከ ግንቦት 30 2017 ዓ.ም. ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መመዝገቡን መዝገቡን መዝጋት ቢኖርበትም ይህን አላደረገም። ሲሉ ሊበን ተናግረዋል ምርመራው በደረሰው በ15 ቀናት ውስጥ ክስ ካልመሰረተ መሰረተ ከሕግ ውጭ ታስሯል ተብሎ ስለሚታሰብ የደንበኛቸውን አካል ነጻ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውና ፍርድ ቤቱም የተጠርጣሪውን ጥያቄ ተመልክቶ ድምፃዊ አንዱአለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል። ይህ በእንዲህ እንዳለ የቀነኒ አባት አቶ አዱኛ ዋቆ እንደተናገሩት እስከዚህ ሰዓት ድረስ ፖሊስም ሆነ ዐቃቤ ሕግ እዚህ ላይ ደርሰናል ብለው የነገሩን ነገር የለም ሲሉ ተናግረዋል። እንዲሁ በብላይ ሶስት ወራትም እንዳሳለፉ የልጃቸውንም ደም እንዲሁም እውነታ ምንም አይነት ፍርድ እንዳላገኙና ልጄንም ለሁለተኛ ጊዜ ገደሏት ሲሉ ተናግረዋል። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ሕግ ውስብስብ ነው ሲሉ የተናገሩት አቶ አዱኛ ዐቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን ሲሉ ተደምጠዋል። አቶ አዱኛ ጨምረውም ቀነኒ ፍትሕ እየተነፈገች ነው፣ ከጅምሩ አንስቶ የነበረ ነገር ነው። እኛን ለማድከም እስካሁን አቆዩት እንጂ ሊለቁት ከፈለጉ በጣም ቆይተዋል ሲሉ ለቢቢሲ ኦሮሚያ ተናግረዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሀት ደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር ከሞከረ ከፌዴራል መንግስቱ ጋር ግጭት ውስጥ ይገባል በማለት ቲቪኤስ ለተባለ የበየነ መረብ ሚዲያ ጋር ባደረጉት ቃለ ምልልስ ተናግረዋል። ጌታቸው ህወሀት የደቡባዊ ትግራይ አስተዳደራዊ መዋቀሮችን በኃይል ለመቆጣጠር የወሰነው በኤርትራ መንግስት አይዞ ባይነትም ነው በማለት ጨምረው ከሰዋል። የህወሀት ሊቀመንበር ደብረ ጽዮን ደብረ ሚካኤል ከአንድ ወር በፊት ከወይን ጋዜጣ ጋር ባደረጉት ቃለ ምልልስ ህወሀት የደቡባዊ ትግራይ አስተዳደራዊ መዋቀሮችን በመቆጣጠር መልሶ የማደራጀት ሐሳብ እንዳለው መናገራቸው ይታወሳል። ሳልሳይ ወያኔና የትግራይ አንዳንድ ሲቪል ማህበራት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወልቃይትና ራያ በአማራ ክልል ስር እንደሆኑ የሚያሳይ ካርታ ሰሞኑን አውጥቷል በማለት ክሳቸውን አሰምተዋል። ሳልሳዊ ባወጣው መግለጫ ቢሮው ከሰብአዊ ቀውስ ሪፖርት ጋር አያይዞ ያወጣው ካርታ ተስፋፊነትን የሚደግፍና በአካባቢው በትግራይ ተወላጆች ላይ ተፈጽመዋል ያላቸውን የማፈናቀል ወንጀሎች የሚያበረታታ ዓላማ ያለው የሚመስል ነው በማለት ካርታውን አውግዟል። ቢሮ ካርታውን እንዲያስተካክልና የትግራይ ሕዝብም ይቅርታ እንዲጠየቅ ፓርቲው ጠይቋል። ዘገባው የዋዜማ ሬዲዮ ነው። ፍርድ ቤት የዋስ መብቱ ቢያከብርለትም የቂርቆስ ክፍለ ከተማ ፖሊስ መምሪያ ደብዳቤው በሚመለከታቸው የፖሊስ መኮንን ሳይፈረምበት ቀርቷል በሚል ጋዜጠኛ ተስፋለም ወልደየስ እስካሁን በእስር ላይ ነው ሲል ኢትዮጵያ ኢንሳይደር ጽፏል። በሀቅ ሚዲያና ኮሚኒኬሽን ስር የሚተዳደረው ኢትዮጵያ ኢንሳይደር የበየነ መረብ ሚዲያ መስራች እና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ እሁድ ሰኔ አንድ ቀን 2017 ዓ ም በጸጥታ ኃይሎች በቁጥጥር ስር መዋሉ የሚታወስ ነው። በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ጋዜጠኛ ተስፋለም ለሊቱን ስቲፋኖስ አካባቢ በሚገኝ የፖሊስ መምሪያ ሕንፃ ውስጥ ወንበር ላይ እንዲያሳልፍ መደረጉን ሐቅ ሚዲያና ኮሚኒኬሽን ተገንዝቧል። ተስፋልም የመጀመሪያ ሌሊቱን ካሳለፈበት እስጢፋኖስ አካባቢ ከሚገኝ የፖሊስ መምሪያ ትናንትና ሰኞ ሰኔ ሁለት ቀን ወደ ቄራ አካባቢ ወደሚገኝ የፖሊስ መምሪያ መዛወራቸውንም ተናግረዋል። ጋዜጠኛው በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ቀርቦ በ15 ሺህ ብር ዋስትና እንዲፈታ ተወስኖ የነበረ ቢሆንም ለዋስትና የተጠየቀውን ገንዘብ ከተከፈለ በኋላ እንዲሁም አስፈላጊዎቹ መስፈርቶች ከተሟሉ በኋላ ከእስር እንዲለቀቅ በፍርድ ቤቱ ለቄርቆስ ክፍለ ከተማ ፖሊስ መምሪያ ደብዳቤ ተልኳል። ተስፋለም ሐሰተኛ ሐሰተኛ መረጃ በማሰራጨት እንደተጠረጠረ ፍርድ ቤቱ ከእስር እንዲፈታ ትእዛዝ በሰጠበት ደብዳቤ ላይ ሰፍሯል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትእዛዝ በኋላ መርማሪ ፖሊስ በቃሊጓኝ እንደሚጠይቅ ገልጾ አሁንም ድረስ ጋዜጠኛውም በእስር ሥር እንዳቆየው የኢትዮጵያ ኢንሳይደር ገልጿል።